ሰላም ቤተሰብ፣ እንዴት ናችሁ? ሀይሚና ብሩኬ ትናንትና አልመጡም ነበረ። ብዙ ሰዎች የተለያየ አወዛጋቢ የሆነ ቪዲዮ ሲለቁ ነበረ። ነገር ግን እነሱ የጠፉበት ምክንያትና እንግዲህ ሙሉ ቀን ቪዲዮ ስትሰሩ የነበራችሁ እና የተለያየ ወሬ ስታወዛግቡ የነበራችሁ ሰዎች ሀይ፣ እንዴት ናችሁ? አንደኛ ሳታረጋግጡ ወሬ አታውሩ። ሹር ሳትሆኑ አትሊስት ታምብሌል ታይትል ማደናበር ትችላላችሁ። ሙል ፉል የሆነ ቪዲዮ ግን ሰርታችሁ እንደዚህ እንደዚህ ማለት ይደብራል። ለማንኛውም የምንወዳቸው የምናከብራቸው ደስ የሚሉ ካብሎች ዛሬ ሀይሚና ብሩክ ከች ብለዋል። መቼም ብሩክ የሰጣት ለሀይሚ ስጦታ ብቻ ሳይሆን እኔ በጣም የገረመኝ በዛ ቪዲዮ ላይ ሰላም ተራሱ ለቤተሰቦች ለእናንተ አላልኩም፣ ቀጥታ ወደ ገደለው ነው የገባሁት። ወርቁ መስጠቱ ብቻ አይደለም፣ እስከ ዛሬ ብዙ ሰርፕራይዝ አድርጓታል። ሀይሚ ያው ልደቷን አክብሮላታል፣ ውጭ ላይ ከአሁን በፊትም ሌላም ነገር እንደዚያው አክብሮላታል፣ ስጦታ ሰጥቷታል። ወርቅ ለመጀመሪያ ጊዜ አይደለም የሰጣት፣ አይፎን ፕሮማክስም ብሩክ ነው የሰጣት። ከሰው በላይ ሆና እንድትገኝ ትልቁ ሚና የተጫወተው እውነት ለመናገር ብሩክ ነው። ያው እኛ እኔ ብዬ ለው ላውራ እኔ በተለይ ብሩክን ተቸዋለሁ። እምተቾ ግን በግል ላይፉ ብሩክ ሳይሆን የሚሰራውን ቪዲዮ ነው። ሀይሚ ከሰው እኩል ሆና ከሰው በላይ ሆና እንድትታይ ከፍ ብላ ደምቃ፣ አብራ አምራ፣ አሸብርቃ እንድትታይ ትልቁ ሚና የሚጫወተው ብሩክ ነው። ሁላችንም እንዳየነው ቡታጀራ ላይ ሆና ያላትን ላይፍ ሙሉ ሰውነቷ ምናምን ቼክ ማድረግ ይቻላል። አዲስ አበባ ከመጣች ወዲያ ግን ሁለ ነገሯን ቀይሮ አበባ አድርጎ በሰው ዘንድም እጅግ ተወዳጅነት እንድታጠርፍ የምሰራቸው ስራዎች ራሱ በጣም በሰው ልቡ ሴፍ እንዲደረጉ ተወዳጅነት እንድታጠርፍ ያደረጋት ከምንም በላይ ከጎናችሁ ያለ ሰው ከፍ ብላችሁ ስታዩ ነው። አሁን ያለንበት ጊዜ በጣም ቀፋፊ ጊዜ ነው። በተለይ የወደቀን ሰው ማንም ያነሳው። በዚህ አጋጣሚ ልንገራችሁ የፈለገ ለሰው ጥሩ ብሰሩ መልካም ብታደርጉ የፈለገ ነገር ብታደርጉ የሆነ ጊዜ እናንተ ካብን ካረጋችሁ ከወደቃችሁ እመኑኝ ማንም መለስ ብሎ አያችሁም። ሀይሚ እኔ አሁን ወደ ኋላ ትንሽ ልመልሳችሁ ትንሽ ስለ ብሩክ መናገር ስለፈለግኩ ነው። ቡታ ጅራ ላይ ሆና ከወንድሞቿ ጋር ስሰራ ነበር። ከነሩታ ጋር ስሰራ ነበር። ሩታ አንቺ የወንድም ሚስት እያለች ራሱ ለሩታ ራሱ ግጥም ገጥማላታለች። እንግዲህ ከወንድሞቿ ጋር ሆና ነው ሀይሚን የምናውቃት የራሷን ቻናል ከፍታ አዲስ አበባ ከመጣች ወዲህ ግን ማንም መለሱ ብሎ አላያትም። ብሩክ ነው ከሰው በላይ ሆና ከፍ ብላ አሸብርቃ ደምቃ እንደዚህ ሁላችንም እንድንወዳት ያደረጋትና ና ትልቁ ሚና የተጫወተው ብሩክ ነው። በዛ አጋጣሚ ብሩክ ልናመሰግነው ይገባል። እንደነገርኳቸው እኔ በቪዲዮ በሚሰራው ላይ ተችዋለሁ ብዙ ጊዜ ግን እሱነቱን አይደለም። እናም ሰርፕራይዝ ሲያደርጋት ወርቁ አይደለም የገረመኝ ራሱ ዲኮሩን ቤቷል ሀይሚ የመኖሪያ ቤት ዲኮሩን ራሱን የሰራው ሌላ ሰው አሁን አሰርቶ ሌላ ሰው በረጥፋበት ሌላ ሰው በሰራው ሰፕራይዝ ያደርጋል። ሀይሚ ከምንም በላይ ለየት ያለባትና ትልቅ በጣም ደስተኛ የሆነችው ብሩክ ራሱ ነው ዲኮሩን የሰራው። ለምንድን ነው የሰራው? ራሱ ሁሉ ነገር መስራት ይፈልጋል። የተለየ ሰፕራይዝ፣ የተለየ ስሜት እንዲሰማ ስለሚፈልግ ከስድስት ሰዓት በላይ የፈጀ ነው ብሏል ዲኮር ለመስራት። የሀያ ነገሩን እሳስብ ለብሩክ ትልቅ ክብር አለኝ። ይገባታልም እሷም ግን ላንተም ትልቅ ሚና ትልቁን ይሄ መሰላል ደረጃ የምትወስደው አንተ ነህ፣ ምክንያቱም አንተ ከጎኗ ስላለ ነው። ሀይሚ ያሸበረቀችው የወበቹ በሁላችን ዘንድ ቅመማ ቅመማ የምንለው እሱ ከጎኗ ሆኖ ከሰው በላይ ከሰው በታች አይደለም ከሰው እኩል አይደለም ከሰው በላይ ሆና እንድትገኝ ስላደረጋት ነው። እናም ለዚህ ውለታው፣ ለዚህ ልፋቱ ከሰው እኩል ላደረጋት፣ ከሰው በላይ አሸብርቃ እንድትታይ ላደረጋት፣ ለመልካሙ ፍቅረኛዋ ዛሬ ለብሩክ የሚገባውን ስጦታ ደግሞ ሀይሚ ለብቻዋ ሰተዋለች። ይገባዋል። የወርቅ ሰዓት ይገባዋል። ከዚህም በላይ ይገባዋል። ለሀይሚ በቃ እንዳልደጋገምባችሁ ብዬ ነው። ትልቁን ሚና የሚጫወትላት እሱ ነው። ማንም ሰው የሚወዳት ማንም ሰው ከእሷ ጋር መስራት የሚፈልገው ብሩክ፣ ትልቁ ሚና ተጫውቷል። ከፍ አድርጓታል። ካሁን በኋላ ምንም ነገር ቢፈጠር ምንም አብን ያደርግም። ዛሬ እሷ ከሰው በላይ ነው። ዛሬ እሷ በጣም የሚቆጠር ነገር አላት። ለዚህ ላደረጋት ለዚህ ውለታው ደግሞ ይሄ የወርቁ ምናምን ሰፕራይዝ ስላረጋት አለም ዛሬ ይሄን ስጦታ የሰጠችው ከአሁን በፊት ነው ያሰበችው። ግን የብሩክ ውለታ እየጨመረ እየጨመረ ሄደው። አንዳንዴ ግን ካይሚ ማመስገን ትንሽ ያቅታታል። ለማመስገን እንባ ነው የሚቀድማት። ብሩክን እኔ ንሻ በደንብ ስታመሰግነው አላየሁም። ያው ለመስግን ስትል ታለቅሳለች። ካሁን በፊት የሚወርቅ እንትን ሲሰጣት ታልቅሳለች። በቀደምም ይሄን እንደዛ አርጎ ሰፕራይዝ ሲያረጋት ያው አልቅሳለች። ብዙ ጊዜ በደንብ ስታመሰግነው አላየሁም ግን ዛሬ ሀይሚ የወርቅ ሰዓት ማክሲመም ከግማሽ ሚሊዮን በላይ ነው እንጂ በታች አይገኝም። ለዛውም ኢትዮጵያ ውስጥ ማለት ነው። ይገባዋል ለሀይሚ ውበት፣ ለሀይሚ ማደግ፣ ለሀይሚ ትልቅ ከሰው በላይ ሽብርቅ፣ ድምቅ፣ ቆንጅት ብላ ሰውነቷ፣ ያ ሰውነቷ ቡታጀራ ያለው ሰውነቷ እዛ ተጥሎ፣ ልብሶቿ እዛ ተጥሎ፣ ብራንድ የሆኑ ልብሶች፣ አይፎን ፕሮማክስ ስንት ነው ዛሬ አይፎን ፕሮማክስ በኢትዮጵያ? ይህን ሁሉ እንድታደርግ የረዳት ብሩክ ነውና? የወርቅ ሰዓት ለሱ ያንሰዋል። ነው እና ሀይምዬ ይመችል። በቃ ስማርት ነሽ። ግን ይሄ መልስ እንዳይመስላችሁ ዛሬ እሱ ወርቅ ያን ሁሉ ስላደረገላት ነው። ዛሬ ደግሞ እሷ መልሳ የወርቅ ሰዓት የሰጠችው እንዳትሉ ምንድነው፣ ሰጥቶ መቀበል አይደለም። ከዚህም በላይ ብሩክ ይገባዋል። ሀይሜ ትልቁ ሚና ተጫውታ እንደውም ቀን ላይ ነው የሆነ ሰዓት ላይ ትዙ የሆነ ቪዲዮ ሰርታለች። ስለዛ ቪዲዮ አልናገርም። አዲስ አበባ መጥተው የሁሉንም ቻናል ስታሳድቅ ቆይታ ማንም ዞር ብላ ከብሩክ ጋር ጥርሷን ነቅሳ እሱም ከእሷ ጋር ሆኖ ተመሳስለው የሆነ ነገር ሲሰሩ ተነጋግረው እየተሰደቡም ብሩክም እየተሰደበ ሀይምም እየተሰደበች ጊን ማደግ መለወጥ ስላለባቸው እሱ ከጎኗ ስላለ ብትሰደብም አይዞሽ ይላታል። እሱ ሲሰደብ ደግሞ እሷ ከጎኗ ስላለች አይዞ ትሏለች። እንደዛ እንደዛ እያሉ ዛሬ ከታክሲ መሄድ መኪና ያዞ ከአዲስ ስልክ ወደ አይፎን ፕሮማክስ ብራንድ ልብስ ነው የሚለብሱት። በቃ ወርቅ ወርቅ ሰአታቸው ወርቅ። እንግዲህ ይሄ የተሰጣጡ ወርቅ ባይዘወይ ብር ነው፣ ሴብ ነው የሚደረገው። ቢቸግራቸው አውጥተው መስጠት ይችላሉ። ይገባችኋል። ጨዋናችሁ ስርዓት አላችሁ። የበጎ ስራ ሰርታችኋል። እንደ ሌሎቹ ዩቱበሮች አይደላችሁም። እና ሀይሚ ይመችሽ። ከምግቤ ላይ ያያችሁት ፕራንክ ይህንን የወርቅ ሰዓት ለመስጠት ውጭ ላይ የሆነ ግብዣ ፕሮግራም ይዘው እዛ ቦታ ልሰጠው እንግዲህ ከሄዱ በኋላ መኪና ውስጥ ገብታ ነው ትዝ አላት። ከዛ በኋላ ግን ይህችን ወዘች በቅጽበት ውስጥ ይችን የፕራንክ ቪዲዮ አመመኝ ብላ ወደዛው እንዴት እንደደነገጠ እንዴት ልቡ ቀጥ እንዳለችሁት። ረኒ እንደው በስመ አብ ወልደ ጌቴ በደቂቃ ውስጥ እንዴት ነው ሀሳብ ይመጣላችሁ? ሰፕራይዝ ማድረግ ስለፈለገች ነው አመመኝ ያለች። መኪና ውስጥ በፕራንክ ተጠቀመችና ወደ ቤት ተመለሱ። ይህን ሰጠችው። ስሰጠው ጀግና ነው ምናምን ብሎ ተነስቶ ነው አመሰግናለሁ ያላት። እንግዲህ ተመልካችን፣ በነገራችን ላይ ትልቁን ከቨር የሆነው መሰላሉን ሎን እሱ የሚወስዳል፣ ከተመልካችን የሚወስዳል። ግን ደግሞ ሞር ብሩክ ሲያንስ ነው በእውነት ሲያንስ ነው። እኔ ብዙ ጊዜ ብሩክ ያው ጨዋነትን ስርዓቱ ነው እንጂ ለሀይሚ ከፍ ብላ እንድትታይ ትልቁ ሚና እንደሚጫወጥ እንደዚ ተናግሬ አላውቅም። ያው ዛሬ ይሄን የወርቅ ሰዓት ስታስርለት አጋጣሚውን ተጠቅሜ ብሩክን ላመስግነው ብዬ ነው። የኔ ውድ ቤተሰቦች ይመቻችሁ።